አሰላሙ አለይኩም ወረህመቱላሂ ወበረካቱ ቢስሚላህ ረህማን ረሂም አልሐምዱሊላህ ረቢልዓለሚን። አሰላሰላም ረቱላ ተሎላተ እቺ የቲም ከዚህ በፊት በቪዲዮ ለቀንላችሁ ሀሳቡን ተረድታችሁ እና ተቀብላችሁ ፈቃዳችሁ ሆኖ እጃችሁን ዘርግታችሁ እኛም ተቀብለን በሃላፊነት ሰርተን ለማስረከብ እየቆረጥ ነው ነው ይሄ ሁለት ስቴፕ ነበረው። የመጀመሪያው ስቴፕ ቤቱን ያው የመጀመሪያው ጊዜ አይታችኋል። ብዙ ቀዳዳዎች የነበሩ ነበሩ። ስለዚህ ከዝናብና ከፀሐይ ለመከለፍ የተወሰነ ነገር ተደርጎ ከዛ በኋላ ነው ወደዚህኛው ፊታ ስለመጠቀል የጀመር ነው። አሁን በእንደዚህ አይነት ሁኔታ ቤቱ እዚህ ደረጃ ላይ ደርሷል። ከዚህ በኋላ የፊኒሽንግ ነገር የሚቀረን የቀለም ብቻ ነው። የቀለሙ ኢንሻላህ ከአንድ ሶስት ቀን በኋላ እንጠርሰዋለን ብለን እናስባለን። እንግዲህ ለዚህ ነገር ሀሳብ የሰጣችሁ እጃችሁን የዘረጋችሁ ሁላችሁም አላ ጀዛውን ይክፈላችሁ። ምክንያቱም ሁለት ነገር ነው። አቅመ ደካማ ረክታችኋል፣ የትሞችም ስለዚህ አላ በጀነት ከእናንተም ቤቱን ይገንባላችሁ፣ ጀነትን ያስገባችሁ። አሰላሙ አሊኩም ረመቱላ ረካ። ብስሚላ ራማን ራም አልሐምዱላ ረብልአለሚን ሰላት ሰላም ላ ረሱልላ ሰለም እንሻላ ይሄ እንግዲህ ለእናታችን እየጀመርነው ቤቱ በእናንተ መዋጮ አደራችሁ ያው እዚህ ላይ ውሏል። አልሓምዱሊላህ ረብል ዓለሚን እኛም አማናችን ከሚወሉ መሀል አላህ አድርገን እስከ መጨረሻ ቀለሙን ፈው አድርገን ውስጥ ኮርኖሱን ጨርሰን የምናስረክብላችሁ ይሆናል። አሁን ሁሉም ነገር አልቆ በዚህ ማልኩ። ሶፋ ብሎ አምሮበታል። ቤቱ ጓዳ አለው፣ ሳሎን አለው፣ መግቢያ ውስጥ ያለው ውስጡን በኋላ በሚናሳያችሁ ሲሆን አሁን ያለው ሀሳባችን እነዚህ የመጀመሪያ የተቀረጠው ቤት አይደለም። ትንሽ የተወሰነ ነገር ተሻሽሏል። በወቅቱ በዝናቡና በተለያየ ነገር እንዳይጠቁ በሚል ከላይ ሳር ለበስ አድርገንበት ይሄን ሺፍት አድርገን እስክንጨርስ ድረስ በዚህ መልክ እየተጠናቀቀ ነው። አልሓምዱሊላህ፣ አሁን ቤቱ ይሄን ይመስላል። አልቆ ደግሞ ሙሉን መረጃ የምንልክላችሁ ይሆናል። አላህ ይጠብቃችሁ። አሁን ሌላ ምንም ማዋጫ አያስፈልግም። የተዋጣው ብር በትክክል ይጨርሳልና ልናመሰግን ነው። ይሄን ላዋጡት አካላት አላህ ኸር ጀዛችሁን ይክፈላቸው። ለቀጣዩም ለሚያስፈልገን ነገር ከጎናችን ሆኖ እንደሚታገዙ ጥርጥር የለንም እና ለአሁኑ አሁኑ አልሓምዱሊላህ ይሄው ሁሉንም ነገር የሚጨርስ ቀሪ ገንዘቡም አለን። አላህ ላዋጡት ሁሉ ኸይር ጀዛቸውን ይፈላችሁ። ሰላሙ አለይኩም ወረመቱላ ወረካቱ። እንሻላ ውስጡን በአላህ ፍቃድ ማሳያችሁ ይሆናል። እንሻላ ውስጡ ይሄን ይመስላል። ይሄ ሳሎን ነው። ይሄ ሳሎን ከመግቢያ ያለው ሳሎን ነው። አልሓምዱሊላህ። ይሄ ደግሞ ጓዳ ወይ ምኝታ ቤት የሚባለው ነው። ምኝታ ቤት ያው በዚህ መልክ ነው። ኢላይ እንትኖ ኮርዲሱ ተገጥሞ ሲያልቅ ያው በጣም ፏ ብሎ ያምራል። አልሓምዱሊላህ ይሄ እቃ ማስቀመጫና ማውጫ ነው። እዚህ አካባቢ እቃዎች ይቀመጣሉ። አንዳንድ ሲሞቅ ባቸው አካባቢ ሙቀቱም ስለሆነ ሲሞቅ በዚህ በኩል ሌላ ማውጫ በሩም አለው። አልሓምዱሊላህ አሁን ጠቀላላ መስችዱ ማለትም ቤቱ አሁ በሉኝ ቤቱ በዚህ መልክ ነው ያለው። አላህ ኸይር ይጃዛችሁን፣ ይክፈላችሁ። እንግዲህ የሰራችሁ ለነዚህ ምስኪኖች ናቸው። እነዚህ የሳ ምስኪኖች ናቸው። ይህም የሳ ነው። ደረሳ ናቸው። ዱዓ አድርጉላቸው። አላህ ሂዳያ እንዲሰጣችሁ። አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።